ከወሎ ቤት አማራ ሰማይ ስር አራት ኪሎን ያሸበረ የድል ዜና በተከታታይ በመውጣት ላይ ነው። ሶስተኛ ቀኑን ባስቆጠረው ዘመቻ ባናዳው ከ12 በላይ ከተሞች ነፃ ወጥተዋል። ከሀያ አንድ በላይ ወታደራዊ ካምፖች በፋኖ ኃይሎች ወደ አመድነት ተቀይረዋል። ከውጊያ ሰንጠረዡ የተፋቁ የብልጽግና ክፍለ ጦሮችም አሉ። ዝርዝር የግንባር መረጃው ተሰናድተዋል። ቀጥታ ከግንባር ይቀርባል። በአራት ኪሎ ከፍተኛ ድንጋጤ ተፈጥረዋል። የጸጥታና ደህንነት የጋራ ግብረ ኃይሉ ተሰብስበዋል። የአዲስ አበባ አምስቱ መግቢያ በሮች በከፍተኛ ወታደራዊ ስምሪት በራቸው እየተጠበቀ ነው። በቤተ መንግስቱ ወታደራዊ ስምሪት ተሰጥተዋል። የፋኖ ኃይሎች ፈጣን ማጥቃትና የትግል አድማስ መስፋት ተከትሎ በመሀል ሀገር የህዝብ አመፅና የመፈንቅለ መንግስት ስጋት አንዣቧል። የበአዴ ብልጽግና ባለስልጣናት ከሀገር እንዳይወጡ ታግዷል። በጉዳዩ ላይ የውስጥ መረጃዎችን ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። የህዝብ ቅቡልነት የነጠፈበት የብልጽግናው አገዛዝ በተራዛሚና ድንበር ተሻጋሪ ጦርነት ውስጥ በስልጣን ላይ የመቆየት ፍላጎት ያለው ስለመሆኑ ጄኔራሎቹ በየጊዜው ከሚሰጧቸው ወታደራዊ ዛቻዎች በመታየት ላይ ነው። ቀጣዩን የጦርነት ገጽታ የተመለከተ ዜና ትንታኔ ተሰናድተዋል። በሌላ በኩል ኤርትራ በቀጠናው የጦረኝነት ስሟን ለማስቀየር እየጣረች ነው የአስመራው መንግስት የዲፕሎማሲ ግንባር በተለይም ወደ ነጩ ቤተመንግስት ለመግባት የተከተለውን የዲፕሎማሲ ቆረጣውን በአፍሪካ ቀንድ ዜና ትንታኔያችን ዳስነዋል ሰላም ጤና አስጥለን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ የጣቢያችን የእኩለቀን ዜና መረጃና ዜና ትንታኔዎቻችን እንሆው ተጀምረዋል እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው

በቅድሚያም ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ወገኖቻችን እንኳን ለደመራና ለመስቀል በዓል አድረሳችሁ። በተለይም የዘር ማጥፋት ዓላማ ያለው ጦርነት ታውጆበት በመከራ ውስጥ ያለው ሕዝባችን የነፃነት ጊዜው ሩቅ እንዳልሆነ እያሰበ በዓሉን በጽናት እንዲያሳልፈው ጣቢያችን ጣና ቲቪ በጎ ምኞትን ያስተላልፋል። በዓሉን ስናከብርም ካለንበት ወቅታዊ የትግል ሁኔታ አኳያ ለድሮን ጥቃት ተጋላጭ ላለመሆን በከፍተኛ ጥንቃቄ እንዲሆን እንመክራለን። በመቀጠል ሰበር የድል መረጃዎችን ወደምንመለ ተመለከተበት የግንባር መረጃችን እናመራለን። ከወሎ ቤት አማራ ሰማይ ስር አራት ኪሎን ያሸበረ የድል ዜና በተከታታይ በመውጣት ላይ ነው። ሶስተኛ ቀኑን ባስቆጠረው ዘመቻ አባናዳው ከ12 በላይ ከተሞች ነጻ ወጥተዋል። ከ21 በላይ ወታደራዊ ካምፖች በፋኖ ኃይሎች ወደ አመድነት ተቀይረዋል። አፋብሃ ምንልክዝ የፋኖን የትጥቅ ትግል ታሪክ አዲስ ምዕራፍ ውስጥ አስገብቶታል። ውጊያ መፍጠር፣ ውጊያ መምራት፣ ውጊያን ወደማይቀለበስ ድል ማሻገር እንደሚቻል የቤት አማራ ወታደራዊ ጠበብቶች ባለፉት ሶስት ቀናት ወታደራዊ ታምር መስራታቸውን ቀ ቀጥለዋል። የደሴ ሪፈራል ሆስፒታል በቁስለኞች ተሞልቷል። የተሁለደሬ ሐይቅ ከተማ አጠቃላይ ሆስፒታል የብልጽግና ቁስለኞችን ማስተናገድ ከአቅም በላይ ሆኖበታል። ሌሊትና ቀን እያፈራረቀ በቀጠለው ውጊያ ከ24 በላይ ከፍተኛና መካከለኛ ወታደራዊ ተሽከርካሪዎች ማለትም ኦራል ፓትሮልና የጦር አምቡላንስ መኪኖች በፋኖ እጅ ገብተዋል። ለሰሜን ምስራቅ እዝ አንደኛው ኮር ያገለግሉ የነበሩ ሁለት የሎጂስቲክ ማዕከላት በፋኖ ቁጥጥር ስር ገብተዋል። ዘመቻው ከታወጀ ጀምሮ በተካሄደው ውጊያ የሰሜን ምስራቅ እዝ አካል የሆኑት አስራ ሁለተኛ ና ስልሳ አንደኛ ክፍለ ጦሮች ሰራዊታቸው በሞት ቁስለኛ ምርኮና መበተን ከውጊያ ሰንጠረዡ ተፍቀዋል። ትንቅንቁ በቀጠለበት በሶስተኛ ቀን ዘመቻ አባናደው ወልዲያ ከተማ ሙሉ በሙሉ ከበባ ውስጥ ገብታለች። የከተማዋ አካል በሆኑ ቦታዎችም ውጊያዎች እንደቀጠሉ ነው። ከወልዲያ ደሴ ጥቁር አስፓልቱ በፋኑ ኃይሎች እጅ ገብተዋል። ወልዲያን ሙሉ ቀለበት ውስጥ በማስገባት በውስን ወታደራዊ ኪሳራ የሰሜን ምስራቅ እዝን ሙሉ በሙሉ ለመማረክ ያለመው ፈጣንና መብረቀይ የማጥቃት ዘመቻው ከወልዲያ በቅርብ ርቀት ከምትገኘው ሰንቦ ቀበሌ ጀምሮ ስሪንቃ፣ መርሳ፣ ውርጌሳ፣ ገንፎ፣ ጨፌ፣ መሐላምባ፣ ሊብሶ፣ ውጫሌና ከሐይቅ በቅርብ ርቀት እስከሚገኘው ጃሪ ድረስ ያሉ ከተሞችና ወሳኝ ገዢ መሬት በፋኖ ቁጥጥር ስር መግባታቸውን የግንባር ዘጋቢያችን ቀጥታ ከትግሉ ሜዳ እንደሚከተለው ያቀርብልናል። ዘመቻ ባናደው ሳጂና ደማሊ በመቀረቃዊ ድሎች ታጅቦ ሶስተኛ ቀኑ ላይ ደርሷል። ወሎ ቤት አማራ ላይ ሰበር ዜናዎችን ለመስራትም ጊዜ የለም። ስም ለመዘርዘር በሚያዳግት መልኩ በርካታ የሰሜን ወሎና ደቡብ ወሎ መለስተኛና ትናንሽ ከተሞች በፋኖ ቁጥጥር ስር ገብተዋል። የሰሜን ወሎ ዞን በርካታ ወረዳዎችን አፋባሃ ምስራቅ አማራ ሚኒሊክዝ ገቢ ካደረጋቸው ቆይቷል። በሶስተኛ ቀን ውለውም ይህ ዘገባ በሚጠናቀርበት ሰዓት የዞኑ መቀመጫ በሆነችው ወልዲያ ከተማ በከባድ መሳሪያ የታጀበ ከፍተኛ ትንቅንቅ እየተደረገ ይገኛል። የዞኑ ትልልቅ ከተሞች መርሳ፣ ውርጌሳ፣ ሳላይሽ አሁን ተገኝ ኩርባ ኮን ሳንቃና ሌሎችም በፋናው ቁጥጥር ስር ሆነዋል። በርካታ የጦር መኮንኖችን በሶስት ቀን ውስጥ ብቻ የተነጠቀው የሰሜን ምስራቅ እዝ የተበተነ ሰራዊትን አንዳንድ ቁልፍ ናቸው ብሎ በሚያስባቸው ቦታዎች ላይ በማሰባሰብም ላይ ይገኛል። እዙ ሰራዊቱን እያከማችና እየጠረነፈ ያለባቸው ቦታዎች ተንታ፣ ወገልጤና፣ ጋሸና ሀራ ይገኙበታል። ሌሎች አካባቢዎችን ያለውጊያ እየለቀቀ ሲሆን፣ መንገድ ላይ ደፈጣ በያዙ የወሎ ቤት አማራ ፋኖች እየተጠቃ ሰለባ ከመሆን ግን አልዳነም። የሰሜን ምስራቅ እዝ በሶስት ቀን አውደውጊያ በርካታ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን በዛሬ ዕለት ብቻ ኮሎኔል ጌታሁን አበራ የተባለ የአስራውተኛ ክፍለ ጦር የጦር መኮንንን ጨምሮ በርካታ የሻለቃ የሻምበልና የጋንታ መሪዎችን በየደጋው መብረቅ ክፍለ ጦር አስታይሽ ከተማ ላይ ተመቶበታል። በዚሁ ግንባር በርካታ የአስራውተኛ ክፍለ ጦር አባላት ተደምስሰዋል። እዙ ከፍተኛ የሆነ ቁሳዊና ኪሳራ እያስተናገደ ሲሆን በዛሬ ዕለት ብቻ አንድ ድሽቃ ሁለት ብሬን ከ75 በላይ የነፍስ ወከፍ መሳሪያ ለቁጥር የሚያዳክቱ በርካታ ተተኳሽ እንዲሁም ተጨማሪ አንድ ኦራር በደጋው መብረቅ ክፍለ ጦር ተማርኳል። ታዲያ ብዙ ሰብአዊና ቁሳዊ ኪሳራ የደረሰበት ያለው የብልጽግና ሰራዊት ጓዙን ሰብስቦ እየፈረጠጠ ሲሆን፣ ጥምር ጦር የተባሉት አብረው ሲነግዱ የነበሩ የአድማ ብተና አባላት ፖሊስ እና ሚኒሻ አብረው መጓዝ ስላልቻሉ መግቢያ ቀዳዳተው ወደ ፋኖ ኃይሎች ለመቀላቀል ጥያቄ እያቀረቡ መሆኑም ታውቋል። በርካታ ቦታዎችን ደግሞ የመከላከያ አባላት ላይ እና የአድማ ብተና አባላት እርስ በርስ እየተመታቱ መሆኑም ታውቋል። አድማጭ ተመልካቾቻችን ይህ ዜና በተጠናቀረበት ሰዓት ወልዲያ ከተማን ጨምሮ በበርካታ ቦታዎች ላይ ከባድ አውደ ውጊያዎች ያሉ ሲሆን፣ በምሽቱ ዜና እወጃችን የዕለቱን ዘገባ ይዘን የምንመለስ ይሆናል። ለተጠናቀሩት ዘገባዎች ተስፋ የልሳኑ ነኝ ከትግሉ ሜዳ። በቤተ መንግስቱ ወታደራዊ ስምሪት ተሰጥቷል። በአራት ኪሎ ቤተ መንግስት ከፍተኛ ድንጋጤ ተፈጥረዋል። የመፈንቅለ መንግስት ስጋት እንዳለበት የገመገመው የኦህዴድ ብልጽግና አገዛዝ አዲስ አበባን የሚያስጨንቅ በቴክኖሎጂ የታገዘ ወታደራዊ ስምሪት ሰጥተዋል። የድሮን ቅኝት ጨምሮ ሌሎች የቴክኖሎጂ ውጤቶች የወታደራዊ ስምሪቱ አካል ሆነዋል። አብይ አህመድ ዓለም አቀፍን የአቶሚክ ፎረም ለመካፈል ወደ ሩሲያ ማቅናታቸውን ተከትሎ በጉዳዩ ላይ ምክትል ጠቅላይ ሚኒስተሩ ተመስገን ጥሩነህ የመሩት ወታደራዊ ግምገማ በቤተ መንግስት ተካሂዷል። በግምገማው የፌዴራል የአዲስ አበባና የኦሮሞ ክልል የጸጥታ አመራሮች ተሳታፊ ሆነዋል። ስብሰባውን ተከትሎ ሁሉም የጸጥታ ተቋማት በቴክኖሎጂ የታገዘ ዝግጅት ማድረጋቸው ታውቋልኝ ወታደራዊ ዝግጅቱ የአማራ በወሎ ቤተ አማራ በኩል የጀመረው መጠነ ሰፊ ማጥቃት አድማሱን እያሰፋ መሆኑን ተከትሎ ሲሆን በተጨማሪም በዛሬው ዕለት የሚከበረውን የደመራ በዓል ጨምሮ በመስከረም ወር የመጨረሻ ሳምንት ቅዳሜ ላይ በአዲስ አበባ የሚከበረውን ፖለቲካዊ እሬቻ በዓልን ተከትሎ የተፈጠረ ስጋት ነው ተብለዋል። በአብይ አገዛዝ ላይ ተቃውሞ ሲያነሱ የሚደመጡት በውጭ ሀገራት የሚገኙ የኦሮሞ ሊቃን በዘንድሮ የኢሬቻ በዓል አከባበር ላይ የበዓሉን ታዳሚዎች ለተቃውሞ ሊያስነሱ ይችላሉ የሚለው ስጋት የዚሁ ጭንቀት አካል እንደሆነ ምንጮቻችን ባደረሱ መረጃ ላይ ተመላክተዋል። ወታደራዊ ስምሪቱን በዋናነት አዲስ አበባን ማዕከል አድርገዋል። የጦርነት ፖሊሲ ባለቤቱ የአብይ አህመድ አገዛዝ በጠመቃቸው ድርብርብ ቀውሶች ሳቢያ የከተማ ግንባር ይፈጠራል የሚለው ስጋት ከፍ ብሎ በመታየት ላይ ነው። በተለይም የኑሮ ውድነቱን ተከትሎ የደህንነት ዋስትናውን ያጣው ሕዝብ ስርዓታዊ ለውጥ በሚፈልግበት በዚህ ጊዜ የፋኖ ኃይሎች ተከታታይነት ያለው ከፍተኛ ድል በማስመዝገብ ላይ መሆናቸው በመሀል ሀገር በአገዛዙ ላይ ጭንቀት ፈጥረዋል። በአንድ በኩል በከተማ መጽ ይነሳብኛል የሚል ስጋት ያደረበት አገዛዙ በሌላ በኩል በጦር ሜዳ ያጣው ድል ከፍተኛ ስራታዊ አደጋ ደቅኖበታል። ፋኖ አራት ኪሎ ማዕከል ያደረጉ ውጊያዎችን በማድረግ ከፍተኛ ድል እየተቀዳጀ ይገኛል። ይህ ራሱን ችሎ የብልጽግና ጀኔራሎችን ለአስቸኳይ ወታደራዊ ግምገማ ያስቀመጠ ብርቱ ጉዳይ ሆኗል። ጀኔራል አበባው ታደሰ ከደብረ ብርሃን ኮምቦልቻና ደሴ እንዲሁም ጎንደር ድረስ በማምራት ወታደራዊ ግምገማና የውጊያ ቅድ ክለሳ ለማድረግ ያስገደደ ወታደራዊ የውሳኔ ሀሳብ ላይ ደርሰዋል። ግምገማው አሁንም እንደቀጠለ ነው። በቤተ መንግስቱ የአብይ አህመድ ምክትል ከአለቃቸው የተሰጣቸው መመሪያ ይዘው ተመስገን ጥሩነህ ግምገማውን መርተዋል። በዚህ ግምገማ የደህንነት ቢሮ ምክትል ዳይሬክተር ሲሳይ ቶላ ባቀረቡት የውሳኔ ሀሳብ ላልተወሰነ ጊዜ የአማራ ክልል አመራሮች ከሀገር እንዳይወጡ እገዳ እንዲጣልባቸው የሚል ነው። የፋኖ ኃይሎች ተከታታይና ፈጣን ማጥቃት በአገዛዙ ዘንድ የፈጠረው ፍርሃት ወደ እርስ በርስ መጠራጠር ውስጥ አስገብቷቸዋል። በውሳኔ ሀሳቡ መሰረት የብአዴን ብልጽግና ባለስልጣናት ከሀገር እንዳይወጡ መታገዳቸውን ምንጮቻችን ጠቁመዋል። ይህ እንዲህ እንዳለ በብልጽግናው አገዛዝ ላይ የሚደርሰውን ወታደራዊ ኪስ ና ዲፕሎማሲ ውድቀቱን በአዲስ አበባ የተቀመጡ ዲፕሎማቶች በመገምገም ላይ መሆናቸውም ተሰምተዋል። ጦርነቱ መሀል አዲስ አበባ እንዳይገባ ስጋት ያደረባቸው ዲፕሎማቶች ቀጣዩ የአገዛዙ እርምጃ የደህንነት ስጋት ደቅኖባቸዋል። በአዲስ አበባ የአሜሪካ ኤምባሲ የደህንነት ስጋቱን በተከታታይ ሲገልጽ ቆይተዋል። በእነዚህ ድምር ውጤቶች ስጋት ውስጥ የገባው አገዛዙ የአዲስ አበባን አምስቱን በሮች ጨምሮ ቤተመንግስቱን የሚጠብቁ ወታደሮችን አሰማርተዋል። የመስቀል ደመራ የኢሬቻና ሌሎች ታላላቅ የህዝብና የአደባባይ ባላት በከፍተኛ ስጋት ውስጥ ህዝቡን ፍርሃት ውስጥ አስገብቶ የማለፍ የደህንነት ውጥረቶችን ቀጥለዋል። እንዲያም ሆኖ በአዲስ አበባ የሚገኙ ዲፕሎማቶች የደህንነት መረጃ እንደሚያሳየው አዲስ አበባ በማንኛውም ጊዜና ሰዓት ሊከሰት የሚችል ፖለቲካዊ ውጥረት እንዳለ የከፍተኛ ባለስልጣናትን ግድያ ጨምሮ ወታደራዊ እርምጃዎች እንደሚያሰጉ ነው። በአገዛዙ ወታደራዊ ግዳጅ መኖሩ ተጠቆመ። ግዳጁ ድንበር ተሻጋሪ ጦርነትን ያለመ ስለመሆኑም ተመላክተዋል። የብልጽግናው አገዛዝ ተከታታይ ወታደራዊ ዛቻዎቹን ካስተጋባ በኋላ ወደ ድንበር ተሻጋሪ ጦርነት የማምራቱን አይቀሬነት በጄኔራሎቹ በኩል እያረጋገጠ ይገኛል። ለጦር መኮንኖች የተሰጠውን ሹመት ተከትሎ ጦርነት ጦርነት የሚሸቱ ትንታኔዎች የብልጽግና አገዛዝ ልሳን በሆኑ ሚዲያዎች እየተሰጡ ነው። ለማሳያም የመከላከያ ሰራዊት የሰው ሃብት አመራር ዋና መምሪያ ኃላፊ ሌተናል ጄኔራል አጫሉ ሸለመ ከፋና ቴሌቪዥን ጋር በነበራቸው ቆይታ ያነሱት ጉዳይ በቀጥታ ከጦርነት ጋር የተያያዘና የተዛመደ ሆኖ ታይተዋል። ጀኔራሉ ለጦር መኮንኖች ከሰሞኑ የተሰጠው ሹመት ከዚህ ቀደም ለተመዘገበው ስኬት ብቻ ሳይሆን ተጨማሪ ግዳጅና ተልዕኮ መኖሩ ታሳቢ ያደረገ ነው ሲሉ የቀጣዩን ቀጠናዊ ጦርነት ገጽታ አመላክተዋል። ሹመት ማለት ስላለፈው በጎ ነገርን መሰረት ተደርጎ የሚሰጥ ሽልማት ብቻ አይደለም። ሰው ለመሾም ጥሩ ነገር ሰርቶ መምጣት አለበት። ሹመት ሲሰጠው ግን ተጨማሪ ግዳጅና ተልዕኮ መሸከም እንደሚገባ ታሳቢ ተደርጎ ነው የሚሰጠው። ከአብይ አህመድ የግል ጄኔራሎች አንዱ የሆኑት ሌተናል ጄኔራል አጫሉ ሸለመ በዚህ ንግግራቸው ያረጋገጡት እውነታ ለጄኔራሎቹ የተሰጠው ወታደራዊ ማዕረግ ለቀጣዩ ድንበር ተሻጋሪ ጦርነት እንደ ቀብድ የተሰጠ መሆኑን ነው የሚሉት የወታደራዊ ጉዳይ ተንታኞች። ጦረኛው ብልጽግና የሙሉ ጊዜ ስራው ተራዛሚ ተራዛሚና ድንበር ተሻጋሪ ለሆነ ጦርነት ዝግጅት ማድረግ ሆኗል ብለዋል። የወታደራዊ የቴክኖሎጂ ግንባታዎች፣ የባህር ኃይል ስልጠናዎችና አደረጃጀቶች፣ የአዳዲስ ወታደራዊ ሹመቶች በአየር በምድርና በባህር ኃይሉ ዝግጅቶችን በማድረግ ተጠምዶ የቆየው አገዛዝ ጦርነቱን፣ ድንበር ተሻጋሪውን ጦርነት ለመለኮስ ጥድፊያ ላይ ይታያል። በጉዳዩ ላይ የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ብርጋዴር ጄኔራል ጌትነት አዳንና የመከላከያ ሰራዊት የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጄኔራል አጫሉ ሸለመ የሰጡት ትንተና የጦርነቱን ስጋት ተጨባጭ የሚያደርግ ነው። ጄኔራል ጌትነት የ ጦርነት ግዳጅ እንዳለ ግልጽ አድርገዋል። ሰራዊቱ ለማይቀረው ግዳጅ መዘጋጀት እንዳለበትም ጠቁመዋል። ሴኩሪቲ ዳይለማ የሚባል ነገር አለ ያሉት ጄኔራሉ፣ ወደ ኃይል አማራጭ የሚገባበት ሁኔታ ከተፈጠረ አስቀድሞ ሰራዊት መዘጋጀት መዘጋጀትና ዝግጁ መሆን ስላለበት ነው። በወታደራዊ ዝግጅቶች ላይ ልዩ ትኩረት ሰጥተን የሰራ ነው ሲሉ ተደምጠዋል። ግን ደግሞ ሴኩሪቲ ዳይሌማ የሚባል ነገር አለ። በዚህ ውስጥ የሚገቡ አኢትዮጵያ ይህንን ካነሳችሁ ማ እንዲ ሊሆን ነው ብሎ ወደ ኃይል አማራጭ የሚመጣ ነገር ከሆነ ሰራዊት መዘጋጀት መቻል አለበት ማለት ነው። እነዚህን መሰል የጀኔራሎቹ ንግግሮች ብልጽግና በተራዛሚና ድንበር ተሻጋሪ ጦርነት ውስጥ በስልጣን ላይ የመቆየት ፍላጎት ያለው ስለመሆኑ አመላካሽ ናቸው። የቀጣዩን የጦርነት ገጽታ በብልጽግና ልሳናት በኩል እየወጡ የሚናገሩት የአብይ አህመድ የግል ጀኔራሎች ህዝብ ከጎናቸው እንዳልቆመ ሰራዊቱን በውጊያ ከፍተኛ መሰላቸት ውስጥ ባ የፋኖ ኃይሎች የውጊያ ጥንካሬ ማደግና አድማሱን ያሰፋ ግንባር መፍጠሩ እውነታው ባይጠፋቸውም ጦረኛ አለቃቸውን ለማስደሰት የድሀ ልጅ ለመማገድ ሹመቱን እንደ ቀብድ ወስደዋል። በመጨረሻም ኤርትራ በቀጠናው የጦረኝነት ስሟን ለማስቀየር እየጣረች ነው። ዘ ሴንትሪ የተባለው የአሜሪካ የመብት ተከታታይ መንግስታዊ ያልሆነ ድርጅት በቅርቡ ያወጣው የምርመራ ሪፖርት ውሎ አድሮ ከፍተኛ ውዝግብ አስከትሏል። ጉዳዩን ኤርትራ በቀላሉ አላየችውም። የዲፕሎማሲ ትግሏን እንደ አዲስ ያቀጣጠለችው ኤርትራ እንዲህ አይነቱ የጦረኝነት ገጽታዋ ዋጋ አስከፍሏታል። ከአሜሪካና ከአውሮፓ እንዲሁም ከምዕራባውያን ጋር ግንኙነቷን ለማሻሻል ጥረት በምታደርግበት በዚህ ወቅት በዘ ሴንተሪ ሪፖርት የተሰጣት የጦረኝነት ስዕል አሸማቋታል። በቅርቡ የአሜሪካ ሴናተሮች ለሴኔቱ ያቀረቡት ረቂቅ ህግም በኤርትራ በሰባዊ መብት አያያዝ ዙሪያ ገለልተኛ ምርመራ እንዲደረግ ይጠይቃል። የጥያቄ የቀረበው ፕሬዚዳንት ዶናልድ ትራምፕ ለፕሬዚዳንት ኢሳያስ አፈወርቂ ደብዳቤ ብላኩ ማግስት መሆኑ ደግሞ የአስመራውን መንግስት ክፉኛ ያስደነገጠና ያበሳጨ ጉዳይ ሆኖ ታይተዋል። ኤርትራ ዘ ሴንተሪ ይፋ ላደረገው ሪፖርት ለሁለተኛ ጊዜ ምላሽ በመስጠት ስሟን ለማደስ እየታገለች ነው። የኤርትራ አሜሪካውያን ብሔራዊ ምክር ቤት የኤርትራን የዲፕሎማሲ ትግል በማጠናከር ባለፈው አመት ሰኔ ወር ላይ የወጣውን ወታደራዊ ሪፖርት ውድቅ የሚያደርግ መግለጫ ሰጥተዋል። ኤርትራ ተጥሎባት የነበረው የጦር መሳሪያ ማ ማዕቀብ መነሳቱን ተከትሎ ሰራዊቷን ዳግም ማጠናክሯን ሪፖርቱ ያትታል። ሪፖርቱ ኤርትራ በአፍሪካ ቀንድ ለጎረቤቶቿ ያልተመቸች ጦረኛና አተራማሽ በቀጣይም ጦርነት ለመክፈት ጦሯን ይበልጥ ማደራጀቷን የሚተነትን ነበር። ይህንን ተከትሎ ኤርትራ በሰጠችው ምላሽ ወታደራዊ ሪፖርቱን ውድቅ አድርጋለች። የኤርትራ አሜሪካውያን ብሔራዊ ምክር ቤትም ይህንኑ የኤርትራ አቋም ደግሞታል። ወታደራዊ ሪፖርቱ የገለልተኝነት ደረጃን ማሟላት ያልቻለ ሲል አጣጥሎታል። በአፍሪካ ቀንድ እንደ ሶማሊያ ሱዳንና ኢትዮጵያ ባሉ ሀገራት የሰላም ግንባታ ላይ የኤርትራን ተሳትፎ መጥፎ ስዕል ከመስጠቱ በላይ የአብይ አህመድ አገዛዝ ኤርትራን ለመውረር የሚያሰማውን ወታደራዊ ዛቻ የዘነጋ ብሎታል። በዚህ ወታደራዊ ሪፖርት እንቅልፍ ያጣችው ኤርትራ ከዚህ ቀደም በማስታወቂያ ሚኒስትሯ በኩል በሰጠችው ምላሽ ሪፖርቱን ሚዛናዊ ያል ሆነ በሚል ውድቅ አድርጋ ነበር። ኤርትራ ከዚያን ጊዜ ጀምሮ ሪፖርቱ ውድቅ እንዲደረግላትና ና በምትኩ የጦረኝነት ስሟ በቀጠናው በሰላማዊነት እንዲተካ እየጣረች ነው። የኤርትራ የማስታወቂያ ሚኒስተር የማነ ገብረ መስቀል ለሴንተሪ ወታደሬ የምርመራ ሪፖርት በሰጡት ምላሽ በኤርትራ ላይ የስም ማጥፋት ዘመቻ ከፍተዋል የሚል ነበር። ለበርካታ ዓመታት በዓለም የዲፕሎማሲ መድረክ ርቃ በጦረኝነት ተፈረጀ የቆየችው ኤርትራ እንዲህ ባለ የዲፕሎማሲ ትግል ውስጥ ትገኛለች። ሀገሪቱ ራሷን ወደ ቀደመው ዓለም አቀፍ የዲፕሎማሲ መስመር ውስጥ ለማስገባት ከፍተኛ ትግል ውስጥ መሆኗ ምናልባትም በቀጠናው በሌላ ገጽታ የመታየት እድሏን ሊያሰፋው ይችላል። እንዲያም ሆኖ በብልጽግናው አገዛዝ በኩል ያለው ወታደራዊ ዝግጅት ስላሰጋት ከዲፕሎማሲያዊ ትግሏ ትይዩ ወታደራዊ ዝግጅቷም ተጠናክሮ ታይተዋል።